እውነተኛና እውነተኛ ያልሆነ ጓደኝነት። ልዝብ አንደበት ወንድማማችነትን ያበዛል፣ ልዝብ አፍም ወዳጅን ያበዛል። ብዙ ሰዎች ወዳጆች ይሁኑ ነገር ግን ከብዙዎቹ አንዱ ምክርህን የምትገልጥለት ይሁን። ወዳጅ ብታብጅ በችግርህ ወራት ወዳጅ አብጅ፣ ፈጥነህም እምነት አትጣልበት፤ ለጥቂት ቀን የሚሆን ወረተኛ ወዳጅ አለና፣ በመከርሃም ጊዜ ከአንተ ጋር አይታገስም። ጠላት የሚሆንህና የሚሰድብህ ሰውረ የሰራኸውን ኃጢአትህንም የሚገልጥብህ ወዳጅ አለ። ስለ ማዕድህም የሚወድህ ወዳጅ አለ። እርሱም ከአንተ ጋር አይኖርም፣ በተቸገርክም ጊዜ ይለይሃል። ባለጸጋ በሆንህ ጊዜ እንዳንተ ይሆናል፣ ቤተሰብህንም ይገዛል። ብትቸገር ግን እርሱ ባላጋራህ ይሆናል፣ እንዳታየውም ይሰወርሃል። ጠላቶችህ ራቅ፣ ወዳጆችህንም ተጠባበቃቸው። የታመነ ወዳጅ እንደ ጸና አላባሽ አግሬ ጋሻ ነው። እርሱን ያገኘ ሰው ድል በአገኘ። ለታመነ ወዳጅ ለውጥ የለውም ለደግነቱም ሚዛን የለውም። የታመነ ወዳጅ የህይወት መድኃኒት ነው፣ እግዚአብሔርን የሚፈሩ ያገኙታል። እግዚአብሔርን የሚፈራ ሰው ወዳጅነቱን ያጸናል፣ ባልንጀራው እንደርሱ ይሆነዋልና።